ለአርሰናል እንደሚፈርም ቃሉን የሰጠው ስፔናዊው እግር ኳሰኛ ማርቲን ዙቢመንዲ ለስፖርት ሚዲያዎች የሰጠው ቃለምልልስ አነጋጋሪ ሆኗል። ስለ ቀጣይ መዳረሻው ሲጠየቅ ከፊታችን ረጅም ክረምት አለ፣ ይህ በምን መልኩ እንደሚያልፍ አላውቅም ሲል በደፈናው መልሷል። ለአርሰናል ይሁንታ የሰጠው ተጫዋቹ ይህን ማለቱ ግራ የሚያጋባ ሆኗል። ይህ በቀጣይ ባለኝ ብዙ ጊዜ እወስናለሁ አይነት መልእክትም ያለው ነው። የረጅም ጊዜ ፈላጊው እንደሆነ ስለሚነገረው ሪያል ማድሪድ በሰጠው ምላሽ ደግሞ ከአዲሱ የክለቡ አሰልጣኝ ጃቪ አሎንሶ ጋር መስራት ህልሙ እንደሆነ ተናግሯል ጃቪ የኔ ጣዖት ነው ሲልም አሰልጣኙን አድንቆታል ተጫዋቹ ለአርሰናል እንደሚፈርም ከተናገረ በኋላ ሪያል ማድሪድ ጣልቃ ገብቶ ሀሳብ ለማስቀየር እየሞከረ ነው መባሉ አይዘነጋም አሁን የብሔራዊ ቡድን ግዳጅ ላይ ነኝ ያለው ዙቢ መንዲ በዚህም ወደ ሪያል ማድሪድ ስለመሄድ የሚናገረው መላምት ላይ ብዙ ማውራት አልችልም ብሏል አክሎም ለአርሰናል ዝውውር የሕክምና ምርመራ ሂደት ላይ ነው የሚባለውም የተሳሳተ ነው ሲል ተናግሯል። አርሰናል ተጫዋቹን ለማዛወር ከጥር ጀምሮ ጥረት ሲያደርግ እንደነበርና በቅርቡም ይሁንታ እንዳገኘ መነገሩ ይታወሳል። በዚህም ጉዳዩ ወደ ሕክምና ምርመራ ሂደት መሸጋገሩና ያለቀ የደቀቀ ነው ተብሎ ነበር። ይሁንና ተጫዋቹ አሁን ላይ የሰጠው አስተያየት ወደ ሪያል ማድሪድ የመሄድ ፍላጎት እንዳለው የሚያመላክት ሆኗል የሚሉ መላምቶች እየተሰጡ ነው። በእርግጥ ነገሩ ጥርጣሬን የሚያጭር ቢሆን አያስፈርድም። ይህ ተጫዋች ባለፈው ዓመትም ወደ ሊቨርፑል ለመዛወር ፈቃደኛ ሆኖ ብዙ ነገሮች ከተጠናቀቁ በኋላ ሀሳብ መቀየሩ ይታወሳል። ይህም ተጫዋቹ ወላዋይ ነው እንዲባል አድርጎታል። ይህ እንዳለ ሆኖ ግን የዙቢመንዲ መንዲ ወደ አርሰናል የመዛወር ሂደት ምንም አይነት እክል እንዳልገጠመው አንዳንድ የስፖርት ተንታኞች ብዙ መረጃዎችን አጣቅሰው በመናገር ላይ ናቸው። ተጫዋቹ ከስፔን ብሔራዊ ቡድን ግልጋሎት መልስ በሚቀጥሉት ሳምንታት ለአርሰናል ዝውውር የሕክምና ምርመራውን ማድረጉ አይቀርም እያሉ ናቸው። ዝውውሩ በታሰበው ልክ የሚሳካ ከሆነ አርቴታ ኦዲጋርድ፣ ሜሪኖ እና ዙቢ መንዲ አሁን በኤምሬትስ ያሉ ከስፔኑ ሪያል ሶሲዳድ ክለብ የተዛወሩ መድፈኞች ይሆናሉ። የዙቢመንዲ ዝውውር ለአርሰናል ጥንካሬ አንድ እርምጃ ወደፊት ነው ተብሎም ይታመናል። በአሁኑ ወቅት ለአርሰናል ዋናው አንገብጋቢ ተጫዋች ጥያቄ አጥቂ ቢሆንም ዙቢመንዲ ለዚህ የሚጨምረው ብዙ ነው ይባልለታል። በብዙ መልኩ የጨዋታ ተለዋዋጭነት እንዲኖር ያግዛል ተብሏል። ከዴክላን ራይስ ጋር ተጣምረው ተአምር ሊሰሩ ይችላሉ ይባላል። ሙሉ ሜዳ በማካላል የሚታወቀው ራይስ የበለጠ ውጤታማ እንዲሆን ያስችለዋል ነው የሚባለው። ይህ ለጎል የሚሆኑ ኳሶችን አሾልኮ በመስጠት የታጀበ ይሆናል በሚል ግምት ነው። ማርቲን ዙቢመንዲ በተጠናቀቀ ውድድር ዓመት በስፔን ላሊጋ ብዙ ታክል ያስመዘገበ ተጫዋች ነው። ጨዋታ በማንበብ እና በመቆጣጠር ችሎታውም ይታወቃል። ውጤታማ ኳሶችን አሳልፎ በማቀበል እና ከተቃራኒ ቡድን በመንጠቅም የሚታማ አይደለም። ታዲያ ይህን ባለተሰጥኦ የሰፈሩ ልጅ አብዝቶ ሲመኘው የነበረው ሚካኤል አርቴታ አሁን እውን እንዲሆንለት በእጅጉ ይፈልጋል። ከተሳካ የመድፈኞቹ የአማካኝ ክፍል በላሊጋ ልጆች የበላይነት የሚያዝ ይሆናል። የዚህ ስፍራ ተጫዋቾች የሆኑት ማርቲኖ ዲጋርድ፣ ማርቲን ዙቢመንዲ እና ሚካኤል ሜሪኖ ከላሊጋው ክለብ ከሪያል ሶሲዳድ የተገኙ ናቸው። አርሰናል የዙቢመንዲን ዝውውር የጀመረው ቀደም ብሎ ሲሆን ይህም ቡድኑ በቀጣይ ዓመት አጠናክሮ በመቅረብ ለዋንጫ ለመፎካከር ቆርጦ የተነሳ ይመስላል። ይህን ማድረግ ለሚካኤል አርቴታ የግድ ይሆናል። የ26 ዓመቱ የተከላካይ አማካይ ስፍራ ተጫዋች ማርቲን ዙቢሜንዲ በ51 ሚሊዮን ፓውንድ ወደ አርሰናል ለመዘዋወር ቃሉን የሰጠው ቀደም ብሎ ነበር። ይህ መቼ ይፈጸማል የሚለው እየተጠበቀ ባለበት በአሁኑ ወቅት ተጫዋቹ የሰጠው ወላዋይ አስተያየት ግን ብዙዎቹን የሚያበሳጭ ጭምር ሆኗል እየተባለ ነው። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ እያደረጋችሁ አብራችሁን ቆዩ።